ሰላም እንዴት ናችሁ ሰሞኑ ስለ እኛ በጣም ብዙ ነገር እየተወራ ነው ብዙ ኢትዮጵያውያኖች በሰማችሁት ነገር በጣም ተጨንቃችሁ እየደወላችሁን በአካልም አጠገቤ ስለነበራችሁ በጣም አመሰግናለሁ አሁን ለጊዜው ቤብ አጠገቤ የለም ስለተፈጠረውም ነገር በሌላ ቪዲዮ በደንብ አስረዳችኋለሁ ህይወታችን ላይ ምንም አይነት ፈተና ቢመጣም ከእግዚአብሔር ጋር አብረን ሆነን አሳልፈዋለን እግዚአብሔር የሚወደው ነው እና የሚፈትነው ስለ እኛ ብዙ አትጨነቁልን ይህንንም ቪዲዮ የምሰራው እናንተን በማክበር ሰላማችሁ ይብዛ በማህበራዊ ሚዲያ እጅግ በጣም ተወዳጅ የሆኑት ካፕሎች ጃር ካፕሎች ማለት ነው፣ ከሰሞኑ በመኪና ሰው ገጭተው እንደሞተባቸው ተሰምቷል ማለት ነው። እጅግ በጣም የሚያሳዝን ዜና ነው። እንደሚባለው ፈተና ሲመጣ ከታትሎ ነው የሚባለው። በፊት እንደምታስታውሱት ቀንቆርጠው ሊጋቡ በደረሱበት ሰዓት የእሷ እናቷ ማረፏ ይታወሳል ማለት ነው። እጅግ በጣም አሳዛኝ ሁኔታ በነበሩበት አሁን ደግሞ ይሄ ነገር አጋጥሟቸዋል። እንግዲህ ፈጣሪ መጽናናቱን ይስጣቸው፣ ጸልዩላቸው። ወዳጆቻችን የመሰሉን በሙሉ ክፉ ቀን ሲመጣ እነዚህ ምልክት ናቸው። እውነት በቃ ኮመንት ላይ ገብቶ ያልተናገራቸው በኮመንት በቃ የሚያደርጋቸውን እንዱ እንዱ የሚያደርጋቸውን ያሳጣቸው ካፕሎች ይበላቸው፣ እንዴት ይበላቸው ይባላል? እዛ ጋር እኮ እያጡት እኮ የሰው ነፍስ ነው። ይበላቸው ማለት እንኳን ሰው ገጩ ማለት ንኮ ነው። እንኳን ሰው ገጩ እያላችሁ ነው። ምን ጉድ ናችሁ ግን እናት? ያ ልጅ እኮ ቤተሰብ አለው። መደንገጥ የለባችሁ እንደዚህ አይነት ችግር ውስጥ ሰው እንዴት ሲገባ እሰይ እንኳን ምናምን ልታይ ልታይ ብላችሁ ነበር ይበሉ። በነገራችን ላይ እችን ክፉ ቀን የሚያልፏት ልታይ ልታይ ስላሉ ለእናንተ ካሜራ ሪከርድ ምናምን ቪዲዮ አድርገው ስለለቀቁ አይደለም። ክፉ ቤታችሁ የምትመጣበት ቀን አላት። ከቀኖች ሁሉ እየተለየች አንድ ቀን አላችሁ ክፉ ቀን የምትባል ማለት ነው። ስለዚህ ያቺ ክፉ ቀን ስትመጣ መበርታት መጠንከር ነው እንጂ ያለባችሁ ካሜራ ስለተቀረጹ ነው እንደዚህ ስለሆኑ ነው አይደለም አይደለም አይደለም። ይጠበቅ በህይወታቸው ይሄ ሁሉ ነገር እንዲሆን ግድ ይላል። ይበለው ከማለት በፊት ስለ ሞተው ሰው ማሰብ፣ ያም ልጅ ነው፣ ቤተሰብ አለው፣ የሚሰበር የሚወርቅ ቤተሰብ አለው። በሱን በማጣት ምክንያት ማለት እንዴት ለልጁ አላሰባችሁም? እነዚህ ልጅ እኮ ተፈተው እንኳን ይሄው እሱ የጀር ካፕል እኮ ተፈቶ ከእስር ቤት ቢወጣ እንኳን እድሜ ልኩን ጸጸት የማይለቀው እድሜ ልኩን የሰው ነብስ በህይወት ያጠፋው ብሎ ምክንያቱም ልባቸውን እናውቀዋለን፣ ምን አይነት ጥሩ ምን አይነት ደስ የሚሉ ካፕሎች እንደነበሩ